እንግዲህ የህዝብ እሬቻ ሁለቴ ነው። አሁን እናከብር ጥቂት ቀናቶች የቀሩ እሬቸ ብራ ወይም እሬቸ መልካ እንላለን። እሬቸ ቱሉ የምንለው ደግሞ ወደ ክረምት ስንገባ የምንከብር ነው። በአካባቢያችን ዳመራ ዛሬ ከሆነ በንጋታ ጾም ካልሆነ በንጋታ ይከበራል። በዳመራ ንጋታ ስከበር ምንድን ነው? ወንዝ ይወረዳል። ከግራና ከቀኝ በወዲያ ማዶም ኢሬቻ ይደረጋል፣ ከወዲህ ማዶም ኢሬቻ ይደረጋል። ያው ይከበራል በዓሉ። ኢሬቻ ስለሚከበር ወንዝ አንሻገርም። ነገር ግን በአቅራቢያችን ባለበት ሁኔታ ላይ ገላ የመታጠቡ ውሃ ያው ይዘንባል። በዝናብ ውሃን ቢሆን ታጥበን ልብሳችን አስጥተን እንዘጋጅበታለን። እኔ ተወልጄ ያደኩ ሆሮ ጉድሩ ወለጋ ኢሬቻ የሚጀምሩ ወይም ደግሞ ቅድሜ ዝግጅት መጀመሪያ ሁለት ሳምንት ተብሎ ፎሌዎቹ ቄሮቹ ይዘጋጃሉ። እንዲሁም ተጨምሮ ጎበና ሽኔዎቹ አለ ስለሆነ ይጫወታሉ። መስቀል ጋ ታይዞም በሁለት ሳምንት ጫወታ አለ። ከዛ ወደ ወንዝም ይሄዳሉ ለጫወታ። በፈረስ ይጫወታሉ፣ ሽመል ይጫወታሉ። ከብቶች ወደ ግጦሽ ግጦሽ ለመስቀል ይቀመጥና ላሞች፣ እነኛ አጥቢ የሚያጠቡ ላሞች፣ ወተት የሚሰጡ ላሞች ይመዘጣሉ። እርሻ ላይ የከዘሙ በሮዎች ተለይቶ እንግዲህ ከመስቀል ጀምሮ ለኢሬቻ በቃ ምንም ተከታታይ በዓል ነው። በቃ መስቀል ልክ ዳማራ እንደበዛ ወደ ኢሬቻ ነው። ወኬቻ ማቃንባ አለ ሞሮ በታሊላ አይ ያ ኢማሌዋ ሙርቴ ሲዋ ማኑኑ ዱብቴ አይ ግዴይ ወጣቶች በየአካባቢው ቅድመ ዝግጅት ያደርጋሉ። የባህል ልብስ ከመግዛት፣ ከማዘዝ፣ አንደነት ልብስ ከመልበስ ሴቶቹም ወንዶቹም እንደ ተማሪም እንደ ከተማ ወጣቶችም ይዘጋጃሉ። እኛ አካባቢ ላይ የሸዋ ልብስ ነው የሚለበሰው በይበልጥ ከላይ አረንጓዴ የሚሆን ሹራብ ይለበስና ኪስታ የሚባል አለ። ነጭ በነጭ ነው የምንለብሰው። በዛን ሰዓት እንግዲህ አጠራቅመን ቤተሰቦቻችንን አስቸግረን ልጅ በነበርንበት ሰዓት በጎረምስና፣ ያው እኛ ከደረስ በኋላ እናደርጋለን። በዛን ሰዓት እንግዲህ አባቶ እናቶቻችንን አስቸግረን ቅድመ ዝግጅት አድርገን የምናደርግበት ሁኔታዎች አሉ። እንግጫ ሲባል ሌላ ልብስ ነበር የሚለብስ ቅጠል የሚመስል ልብስ፣ በኦሮምኛ ተፈራ ልብስ ይባላል። እሱ ነበር የሚለበስ። ሴቶቹም የሸዋ ልብስ አለ አሁን የሚለበሰው፣ እነሱም ሹራብ ሻሽ አስረው ምን ከጉጉቱ አኳያ ግን በይበልጥ ያ ትኩረት እናደርገዋለን። ይሄ አደይ አበባ የሚመስል በሚያምር አይነት ሁኔታ ላይ በ በተለያዩ ቦታ ለመጨፈር ነጭ የሆነ ነገር ነው። ያገባ ወንድ ደግሞ ሆሮሮ ወይም የአባገዳ ዱላ የምንለው የአባገዳ የምንለው ያገባ ወንድ ነው ይዞ የሚሄደው። ወጣቶቹ ሁለት ሳምንት ብሎ ሶስት ሳምንት ብሎ ይዘጋጃሉ። በሀያ በሰላሳ በአርባ የሚዘጋጁ ልብሶች አለ። በዩኒቲ ነው የሚለብሰው እሱ ምን ይሆናል? ዩኒቲ ያመጣል። በጣም ያምራል ዝግጅቱ። ግን መጀመሪያ ነው የሚዘጋጁ አሁንም ጫጩ የምንለው እዚህ ላይ ይዞ ትልልቅ ሴቶች እዚህ ላይ ይዞ የሚሄዱት ጫጩ እንላለን እንግዲህ ሲንቄ ሂዛ ጪጮ ወይም የወተት እንትኑ ሂዛ፣ ቦራቲ ሂዛ ከሄደች ያጋባች እንደሆነ ይታወቃል ማለት ነው። ማች አድርጎ የወጣዋል። አሁን በጣም ድምቅ ብሎ ነው በዓሉ የሚታይ። በማች ነው በጓደኞቻችን ነው በማበር ነው የሚሰፋ ልብሶቹ። እንደፈለግሽ ነው ዲዛይነሮቹ፣ አሪፍ አድርጎ በአንቺ ከለር፣ በሰውነታችን ልክ ነው። ስለዚህ በባህሉ በትራዲሽኑ አንድ ሰው አይቴ ይህች አላገባችም ወይ የተጠየቀችም አሁኑም የምትገለጽበት አለ ማለት ነው። አሁን አሁን ግን ያገባም ያላገባም አይታወቁም፣ ስለማያውቁ ትራዲሽኑን ስለማያውቁ ባህል ነው ስለተባለ ብቻ ከየሆነ ቦታ ገዝቶ እሷን ገስታ ስትሄድና ያለኝም ማለት ነው። ይሄ ጥለት ራሱ አሁን የልብስ ጥለት አለ አይደለም? ያገቡና ያላገቡት አዎ፣ ይለያያል። የፀጉር አሰራርም አለው፣ ያገቡት የፀጉር አሰራር አለው፣ ያላገቡትም እንደዛው አለው። ከ10 ዓመት በታች ያሉት ህጻናቶች እንዲ ይሄ እንደዚች ጋ እንደ አሁኑ ቁጥጥር የሚባለው ነገር እንደዛ ይሰራና ከስር ደግሞ ሹሩባ ወደታች ይሰራል። ይሄ እንደ ቁጥጥር ነው የሚሰራ። እዛው ምንድነው የሚደረገው? ጤፍ ይገነፋና ጤፍ እንዳጥሚት ይሰራና እዚህ ላይ ይቀባላቸዋል እና እንትን ይደረጋል። ያብረቀርቃል፣ ያምራል፣ ይያያዛል፣ አይበተልም። በሁለት እንዲገመድና ከስር ደግሞ ሹሩባ ይሰራል። ከረመራ ይባላል። የሴ ልጃገረዶች በማለ ወፍራም ይደረግና ቀጫጭን ይሰራል። ፀጉራቸው ማለት ነው። ከተሰራ በኋላ በቃ እሷ ልጃ ገረድ ሌሎቹ ደሞ ከአስር ዓመት በላይ የሆነ ሊያገቡ የደረሱ ልጆች ወደኋላ እንደዚህ ቀጥታ ወደ ኋላ ይሰሩና እዚህ ላይ ዘጎል አለ አይደል? ዘጎል የሚባል እሱ ዘጎል ምናምን ምናምን ይደረግላቸዋል። ባይደረግም ደግሞ ወደ ኋላ ነው፣ ቀጥታ ወደ ኋላ ይሰራ እና ወደ ኋላ ነው በቃ የምንለቀቀው ጸጉር። አብዛኛው ያገቡ እናቶችሙ ዝም ብሎ ቀጥታ ወደ ታች ቀጥ ቀጥ ሹሩባ ይሰራል። የሆነ ምልክት የሚያደርጉ የሚታሰራል ጫፉ አሁን እንትን ይበጠራል። እኛ ጊዜ ማለት ነው። የምታገባ ሴት ወይ ደግሞ የታጨች ፕሮሚስ ያላት የታጨች ሴት እንዲህ ትደረግና እንደዚህ ስድስት ከዚህ ይመጣል ከዚህ ይከፈልና እንደዚህ ከስድስት ከዚህ ይመጣና ሶስቱ እንዲህ ተጠላልፎ ሶስቱ በዚህ ነው የሚመጣ ሶስቱ በዚህ ነው የሚመጣ እንደዚህ መጥቶ በቀጫጭኑ ወደ ኋላ ትሰራለች። ዋይ ዘንድሮ ያገባችሁ አግብታ እስከ አንድ ዓመት ወይ ደግሞ ታሽጣ የምቀጥሎ እንድታገባ የተነሳችሁ ሴት ልዩነቷ በዛ ነው። ቅቤ ይቀባሉ። አብዛኛ እናቶችና ሴቶችና እናቶች የወለዱ ሰዎች ነው ቀያ ቀያ ይባላል። ጪሱ ማለት ነው። ጪስ አለ እኛ እዚህ ወንደ ዌባ ጪስ ማለት ነው። ቀያ ቤት ውስጥ ልብሳቸው ላይ እንደ ሽቶ የሚጠቀሙ ማለት ነው። ሽቶም አለ። ሽቶ እኮ እንደዚህ የሚቀዳ ሽቶ ሹሩቤም ይባላል። እሱን ሱን ይጠቀማሉ። የፊታቸው ግን ቅቤ ነው የሚጠቀሙ። ቅቤ እንዴት ነው አጠቃቀሙ? ነው ቅቤ አጠቃቀማችን ውሃ ያልናካ ነው። እኛ አካባቢ የሚጠበቅ እንደወጣ ከወተቱ እንትኑ ውስጥ እንደወጣው። በብቻ ይቀመጥ እና ውሃ ያልነካ ነው ፊታቸው የሚቀበሉት። ኢሬቻ ሊመጣ ሲል ወንዶቹ ጎቤ ነው የሚጨፍሩት፣ የሴቶቹ ደሞሽ ነው ነው ለየብቻ ሊጨፍሩ ይችላሉ፣ አንድ ላይ ሆነው ሊጨፍሩት ይችላሉ። የትልቅ ሰዎች መሬሆ የምንለው መሬሆ ማለት በየዓመቱ ዞሮ መጣ እንደማለት ነው። በሰላም ዞሮ ዞሮ መጣብን በሰላም ደረስን እንደማለት ነው። የተለያየ ባህላዊ ጭፈራዎች አሉ። በሚያማምሩ ባህላዊ ጭፈራ ሴትም ወንድም በተለያየ አይነት ሁኔታ ባህላዊ ጭፈራ ነው እና የምናከብረው ጭፈራውን ለመለማመድ ዋርካ ስር ፈልገን ያው እንዴት እንደሚጨፈር ከትልቆቹ እና ያለን የተጨፈረ ይክዳል። ከዛ ስደረስ ማዶ ያለው በማዶ በዚህ ይሄ ማሉ ወንዝ ነው። በዚህ ያለው በዚህ በዛ ያለው በዛ ይለመናል፣ ተቆሙ ማለት ነው።

እንደዚህ እንዳ ያኔ አሁን ክፍለ ከተማ የሚባለው ያኔ አውራጃ ይባላል። አውራጃ የሚባለው እንትን ያዘጋጃል። ውድድር ዋንጫ፣ ምናምን ማበረታቻ ነገር ያዘጋጃል። እዛ ግልባው ሲጨፍሩ፣ ሴቶቹ ሲጨፍሩ ምስ ሲሉ ያመሹና ማታ ወደ ቤታችን ይገባል። ዳማ ፈርዳ አጃኛት ያጎታኮ በገነ ጉማንባቴ እንላለን። ዳማ ፈርዳ ማለት ያው እንግዲህ አጃኛቴ ዳማ ፈርዳ ትልቅ ፈረስ ነው፣ ግልቢያም ይኖራል። ዳማ ፈርዳ አጃኛቴ ያጎታኮ በገነቡ ማንባቴ እንላለን። ምክንያቱም ያ ከክረምቱ እንኳን ወደ በጋ ወደ ፀሐይ ወደ ብርሃን ወጣ የሚል አይነት ሁኔታ ነው። ወንዶቹ ምንድን ነው የሚሉት? ዶሄ ዶሄ ዶሄ አይሁዱሬቻ ከኖሬ ቦባሴ ከነበበዳሴ ጎፍተት ነዋ ሜላለች ወንዶቹ ፎሎቹ ጠዋት ሲከፈት በፊት መሬው መሬው አባ ገዳ ሲል መሬው ማለት በየአመቱ ተመላልሶ የሚመጣ ተመላልሶ የሚመጣ መሌው ማለት ነው። መሬው መሬው ማለት ማለት እሱ እየተጫወቱ ይሄዳሉ ማለት ነው። በዛን ቀን የሙሽራው ነው የሚያገባቡ ማለት ነው። አዲስ የሚጀምሩም አሉ። እዛ ላይ ብዙ ሰርጎችም ይደረጋል ስለሆነ ሴቶችና ወንዶች የሚጫወቱም እዛም አሉ። ስፔሻሊ በተለመደ እዛ ላይ ሰርግ ይደረጋል። ብቻ ዋዜማ ያልጠገበ ሰው አመቱን ሙሉ አይጠገም ተብሎ ስለምታሰብ አዲስ የደረሱ እህሎች ናቸው። ማታ ሚዳኒ ይባላል። ከእያንዳንዱ ተወስዶ ይጠበሳል። በቆሎ፣ ስንዴ፣ ሁሉም የሚበላ እህሎች ተወስዶ አንድ ላይ የሚቀቀለው ይቀቀላል፣ የሚጠበሰው ይጠበሳል ማለት ነው። እሬቻም፣ አዲስ አመት በአዲስ መንፈስ መቀበል ነው። ይህም አዲስ በደረሰው እህል አዲስ በደረሰው አመጋገብ ይጀምራሉ ማለት ነው። ሌላው ወተት ከኦሮሞ ባህል ክንውን አይቀርም። ደራራ የምንል ጩኮ ይሰራል። በእነኝ ነው ማለት ነው የሚከበረው እሬቻ። ትናንትና አባይን አስገድበን ዛሬ ደግሞ እሬቻ ስናከብር ድርብ እጥፍ ደስታ ነው፣ እና ይሄ እጥፍ ድርብ ማህበረሰቡ ምንድ ነው አገራችን ይሄን ድርብ እጥፍ ደስታውን የአባይን ደስታ አጎናጽፈን ከደስተ ሳንጨርስ ይሄ ደግሞ መምጣቱ ጥሩ ነው። እንኳን ለመላ የኢትዮጵያ ህዝብ ከዳር እስከ ዳር፣ ጫፍ እስከ ጫፍ እንኳን ለእሬቻ በዓል በሰላም አደረሳችሁ እላለሁ እሬቻ በዓል የሰላም የእርቅ ይህ ሁሉም ነገር እንዲሆንልን እመኛለሁ። አመሰግናለሁ። Oh,